ለ19 ዓመት ስጮህት ብኝ የቤተሰብ እርግማን ጫሌ ነው ይሄ። ከድሬዳዋ መጥቼ ቤተሰቦቼ አባቴም እናቴም ልጅ ብቻ ነው ያላቸው ቤት ተሰርቶለት እንደውም ቤቱን የሰራሁት እኔ ነበርኩኝ። ያኔ አማኝ ሳለው ነው። ለጨለው ለጨለው ቤት ቆርቆሮ ገዝቼ፣ በእውነት እኔ ምን ወርድ የለኝም። ምን ዲም ነው ገበር ነበር ገበራል በግ እኔ በግ ሙኩት ገዝቼ ነው መጣው። ከድሬዳዋ ጥምዝ በግ አምጥቼ ነው እዛም ማርደው። ጨሌ ነው ይሄ የአባቴ ነው። የእናቴ ደግሞ ጠፋብኛል። ሁለት ቦታ ነው ቤት ያለን፣ ገጠር ቢሾፍቱ ላይ እዛ ኦና አርጉታቸው። ያን ቤት ጥለውት ሌላ ቦታ ቤት ሰሩ። ቤተሰቦች ሌላው ዘበኛ ነው። ሌላው መቀሌ ዩኒቨርሲቲ ተመርቆ ነው ዝም ብሎኝ ከራተል። ሌላው አራሽ ነው። ምንም አያገኙ። ከሰው በላይ ብዙ ነገር መስራት የሚችሉ ሰዎች ናቸው። ግን በቃ ታስረዋል። እኔንም ማሰረኝ። ከዛን ልክ ከድሬዳዋ መጣውኝ ቢሾፍቱ ላይ አንድ ወንድሜ የተመረቀ አለ ኢንጂነሪንግ። እሱን አንጣልኝና እኔ በቃ እዛ ጆይ ጭሮ ጋር ይሄዳለሁ እንደምን በዚች ምክንያት ብዬ በቃ ተባርክ ይመጣለሁ ብዬ ይሄንን እንዴት ይዤ መጣሁ። ተቀርቅሮ ለብቻው ቤት የተሰራበት ማንም የለም እዛኔ ያለው ከፍቼ ነው ይዜ የመጣው አረሱን ይዘህ እንዳትሄድ የአባቴ ምንም አላረግንም። የእናቴ ነው መዘዘ ያለው አሉ ነው ዋአሎ ይዞ ይ ክመተው ኢየሱስስምይ ነው የሚመለከው ይህን ነው የሚያመልኩ በግና ቅቤ ምናምን እየተቀባ ዘመኔን በጣም ያንበረከከኝ በጣም አሁን ያሰቃየው መንፈስ ይበጣጥሳል። አሜን። ምንድን ነው ስራችን? ማስነድ። በኢየሱስ ደም አቃጠልኩ። በኢየሱስ ስም ጫነው፣ ተቃጠለ። በጣም ድህነት አይባል ምን አይባል። በጣም ማረቆ ውስጥ ያለው ችግር ሰው ነኝ ይመጣ ድህነት አቦ፣ እኔ ብቻ እንዲህ ብዬ አልገልጽም። ድህነቱ ነጋዴ ነገሬ እኔ ጫማ የምነግዳለው ጫማ ነው የምነግደው። ነግደው ጫማ በቃ ስንት ብር ትፈልጋለህ? አሁን ከዚህ መቶ ሚሊዮን ብር ዘርጉ ወደ ሰው ጫማ ነው የምትነግደው። ሱቅ ነው ኖርማል ነው። እኔ የማውቀኝ ከድሬዳዋ አምጥቼ ከዚህ አሮሲ እስከ ባሌ ድረስ ነው የማያውቀኝ ሰው የለም። ቢሾፍቱ የተወለድኩት በእሱ ሀብታም ነህ። ኮሌጅ ተማሪ ነበርኩ። እሱም ተበላሽብኝ። እዛ ሄጄ አስራ አራት አመት ሙሉ ጫስቅም ከቤተሰቦች የሚቅም የለም፣ እንደዚህ አይነት መንፈስም የለም። አንተ አስራ አራት አመት ሙሉ በእውነት በረከቱ አንተ ትቀማለህ፣ ከታች ደግሞ ሰላቡ ብሩ እየተቀበለ። አሁን ሰብረዋለሁ፣ አሁን ሰብረዋለሁ፣ ሰብረዋለሁ። ትባረካለህ። አሁን እስኪ እጅ ዘርጉ። ይሄ አሁን እንደዚህ ብሎ እሱ ላይ ቃል አውጡ። የማንከራተት ምዕራፍ አበቃለ ብሎት። አሜን፣ አሜን። ድገሙ እንደገና የመንከራተት ምዕራፍ አበቃል ብሉት። ከዛሬ ቀን ጀምሮ ብሉት፣ አትንከራተትም፣ አትንከራተትም። እግዚአብሔር ጦቢያና ሰንብላጥ የበላበት በረከት በካሳ መለሰል። እዚህ ምድርክ ላይ በሌላ ምስክርት አገኛል። ዛሬ መሮአል እንዳለው ነገ ደግሞ ህይወቱ ጣፍጠዋል ብሎ ስመስክር ያለው ተፈጸመ። አምጠስ እኔ ከቤተሰቦች ውስጥ እኔ ነኝ አማኝ። በእርግጥ አሁን ነው የተጠመቁት። ተሳስ ላይ ለ19 ዓመት ሲጨወትም የቤተሰብ እርግማን ጨሌ ነው ይሄ። እውነት ከድሬዳዋ መጥቼ ቤተሰቦቼ አባቴም እናቴም ልጅ ብቻ ነው ያላቸው ቤት ተሰርቶለት እንደውም ቤቱን የሰራሁት እኔ ነበርኩኝ ያኔ አማኝ ሳልሆን ለማ ጫለው ለጨለው ቤት ቆርቆሮ ገዝቼ፣ በእውነቴ ነው የምላቸው። በጣም ወርድ የለኝም እንዲህ የምለው እኔ ብቻ። ኦኬ እና እዛ ድሮ ይገበር ነበር፣ ይገበራል በግ እኔ በግ ሙኩት ገዝቼ ነው መጣው። ከድሬዳዋ ጥምዝ በግ አምጥቼ ነው፣ እዛም አርደው። ጨሌ ነው ይሄ። የአባቴ ነው፣ የእናቴ ደግሞ ጠፋብኝ አሉ። ከድሬዳዋ ቀጥታ መጣውኝ፣ ሶስት ጫማ ይዤ መጣሁኝ። እውነቴ ነው ምላቸው። ቤት ክራይ መክፈል አቅቶኝ አራት ሺ ሶስት መቶ ነው ብሎ አገኛለሁ። በሶስት ቀን ውስጥ እስከ አስራ አምስት ሺህ ብር ነው የማገኘው። እውነቴ ነው ስመለስ ክራይ ቤት የምከፍለው የለኝ። አሁን ነው ከገጠር ተልኮልኝ አራት ሺ ሶስት መቶ ሁለት ወንድሞቼ ልኮልኝ የከፈልኩት። የልጅ አባት ነኝ። እውነቴ ነው የምላችሁ በጣም ችግር። ጨሌ ነው ይሄ። እንዴት ነው የእናቴ ጠፋ ብሎኝ? ሁለት ቦታ ነው ቤት ያለን፣ ገጠር፣ ቢሾፍቱ ላይ። እዛን ኦና አርጉቷቸው ያን ቤት ጥለውት ሌላ ቦታ ቤት ሰሩ ቤተሰቦች። እሺ ሌላው ዘበኛ ነው። ሌላው ተምሮ ድሬ ማ ነው መቀሌ ዩኒቨርሲቲ ተመርቆ ዝም ብሎኝ ከረተ። ሌላው አራሽ ነው። ምንም አያገኙ። ከሰው በላይ ብዙ ነገር መስራት የሚችሉ ሰዎች ናቸው፣ ግን በቃ ታስረዋል። እኔንም አሰረኝ። ከዛን ልክ ከድሬዳዋ መጣውኝ፣ ቢሾፍቱ ላይ አንድ ወንድሜ የተመረቀ አለ ኢንጂነሪንግ። እሱን አንጣልኝና እኔ በቃ እዛ ጆይ ጭሮ ጋ ይዤ እሄዳለሁ። እንደምንም በቃ መግባት እመላለሳለሁ። ሁሌ እመላለሳለሁ፣ ግን አላገኝህም በዚች ምክንያት ብዬ በቃ ተባርኬ እመጣለሁ ብዬ ይሄንን ይዤ፣ እንዴት ይዤ መጣሁ? ተቀርቅሮ ለብቻው ቤት የተሰራበት ማንም የለ፣ እዛ ነው ያለው። ከፍቼ ነው ይዤ የመጣሁት። ኧረ እሱን ይዘህ እንዳትሄድ እንዳትሄድ፣ የአባቴ ምንም አላረገንም፣ የእናቴ ነው መዘዘ ያለው አሉኝ። እውነቴን ነው ምላጭ። እሱን ይዤ መጣውኝ ችግር ችግር የለውም የአባቴ አባቴ ጣጣ የለውም የእናቴ ነው። እሱን ይዘህ አትሂድ ዋ አሉኝ። ኖ ይዤው መጣሁ። እውነቴን ነው ምላጭ። ቆይ ክፈተው።

ይሄ ነው የሚመለከው። ይህንን ነው የሚያመልኩ በግና ቅቤ ምናምን እየተቀባ። እውነቴን ነው የምላችሁ፣ ዘመኔ በጣም ያንበረከከኝ። በጣም እውነት እንዲህ ስታይ፣ እኔማ ደም ቅቤ የሚቀቡ ይሄ ጨሌ ነው። አዎ ጨሌ ነው። ይሄ ነው የሚቀቡ። ይህንን ነው የሚቀቡት። በዚህ ነው እናንተ የሚሰግዱ። እዚህ ላይ ነው የሚያመልኩት። በጣም ተሰቃየኝ። አሁን ያሰቃየው መንፈስ ይበጣጥሳሉ። ማየት ኢየሱስ ስም አሜን። ዘራችሁ ላይ አለው። ዘር ማን ዘራችሁ ላይ አለው አውሬ። አሜን። አሜን። እስኪ አሜን በል ጫለ ተረገጠ አስማቱ ተረገጠ እስኪ ተረገጠ ብሎት እንሰስ ማየትም በዚህ ለላቤ ቅቤ ማለት ነው ጫለው ጠጭቷል ሙሉ ቅቤ ነው እ ዘይት እንደሚመስላችሁ ቅቤ ነው፣ ወፍራም ቅቤ ነው። ለውላ እቺ ወፍራም ቅቤ ነው እየበላ የነበረው ይሄ ደግሞ ወፍራም ቅቤ ደግሞ የሚበላ ደግሞ የዝጋበ ልጆች ነው። ከዚህም በኋላ ይሄ ቅቤ ጫለ ማጠራቀሚያ አምጡ፣ እሳት ኬትል አገኝ እናነዳለን። ምንድን ነው ስራችን? ማስነደድ ው። ምንድን ነው ስራው?

በኢየሱስ ደም አቃጠልኩት። በኢየሱስ ደም አቃጠልኩት። በኢየሱስ ስም ጫለው ተቃጠለ። ጫለ ተቃጠለ። ጫለ ሲቃጠል ተመልክቱ። ጫለው ጫለው ሲቃጠል ጫለ ሲቃጠል፣ አዎ ጫለ ጫለ ጫለ ጫለ ያለ ውስጡ ላይ ያው ከእናንተ ቤት ውስጥም ዛሬ ጫለ መንፈስ አቃጥያል። የዛሬ ማንዘር ከአባት የመጣው ከእናት የመጣው ከወንድም የመጣው እንደዚህ አቃጠልኩት። ደስ አለ፣ ሰው አለ። ለዚህ ልጅ መፈታት፣ ለናንተ መፈታት፣ ለዚህ ብሬክ ስሩ፣ ብሬክ ስሩ ብሬክ ስሩ። ተፈጸመ። ምትበቀል በኢየሱስ ስም ከዛሬ ቀን ጀምሮ አንተ ተፈታል። በኢየሱስ ስም ተፈታል። በኢየሱስ ስም ተለቀቀ። ሞገስ ይሁንልኝ። የእግዚአብሔር ኃይል በአንተ ላይ ቀመጥ። ይህ ሰስማይተናይ ተፈጸመ። ተባረቀ። ቻው። ይሄ ደግሞ ትራንስፖርት ክፍል